በግል ድርጅት ውስጥ ለዓመታት እንደሰሩ የሚናገሩት አቶ መላኩ መኮንን በግል ድርጅቶች ማህበራዊ ዋስትና አስተዳደር አገልግሎት ለማግኘት ጎራ ባሉበት ወቅት ያገኘ ናቸው። ጡረታቸው መቃረቡን የሚናገሩት አቶ መላኩ ከ2003 ዓ.ም ጀምሮ ተመዝግበው የጡረታ መዋጮ ሲከፍሉ ቆይተዋል። እድሜም ለጡረታ እየደረሰ ስለሆነ አሁን እዚህ በግል ማህበራዊ ኤጀንሲ ጽህፈት ቤት ምን ያህል ሰርቪስ ይል እንዳለኝ የአገልግሎቴ ለጡረታ ያበቃኛል የሚለውን እንዲያስተናግዱ ለመጠየቅ ነው ዜ የመጣሁት። በግል ማህበራዊ ዋስትና ኤጀንሲ መመዝገቤ በጣም ጠቃሚ ነው፣ ምክንያቱም የእኛ ሕይወት ነገ ልናልፍ እንችላለን። እኛ ብናልፍ ቤተሰብ ተተኪ ያለ ልጆች ተጠቃሚ ሊሆኑ ይችላሉ። ባለቤት የተጠቃሚ ልትሆን ትችላለች። የያ አድቫንቴጅ አለ። በስራ ላይ አደጋ ሊያጋጥም ይችላል። በማህበራዊ ዋስትና ኤጀንሲ ከታቀፍኩ ግን ማህበራዊ ዋስትና ኤጀንሲ የሚገባኝን አገልግሎት ይሰጠኛል ብዬ ነው። ከ13 ዓመታት በፊት የተቋቋመው የግል ድርጅቶች ሰራተኞች ማህበራዊ ዋስትና አስተዳደር እንደ አቶ መላኩ ሁሉ የግል ድርጅት ሰራተኞችን የጡረታ ተጠቃሚ እንዲሆኑ ለማድረግ በዋናነት ይሰራል። በሂደቱም ከተቋማት ጋር ትስስር በመፍጠር የቁጥጥርና ክትትል ስራዎችን ይሰራል። ሁሉም የግል ድርጅት ንግድ ፍቃድ አውጥቶ ቲን ሰርተፍኬት አውጥቶ ስራ የጀመረና ከአንድና ከአንድ በላይ ሰራተኞች ቀጥሮ የሚያሰራ የግል ድርጅት ወደ አቅዱ መግባቱን መጀመሪያ እንከታተላለን። ዘን ካልገባ ወደ ምዝገባ እስኪሙ እንዲገባ ነው። በዋናነት የመከታተያ ስርዓታችን የንግድና ቀጠናዊ ትስስር መረጃን በመጠቀም ነው። ንግድ ፍቃድ ያወጡ ድርጅቶችን ከዛ በመለየት ምዝገባ እንዲያከናውኑ ካረግን በኋላ ወደ ክፍያ ስርአቱ እንዲገቡ ደግሞ ክትል እናደርጋለን። ይህ ደግሞ የምናገኘው ከገቢዎች ነው። ሰራተኞችን ቀጥረው የሚያሰሩ ተቋማት ከሰራተኞቹ ሰባት በመቶ ከድርጅቱ ደግሞ አስራ አንድ በመቶ በጥቅሉ አስራ ስምንት በመቶ በሰራተኛው ስም ገቢ ያደርጋሉ። የግል ድርጅቶቹ አዲስ ሰራተኛ ሲቀጥሩ አስፈላጊ ቅድመ ሁኔታዎችን በማሟላት ምዝገባዎችን ያካሂዳሉ። ሁልጊዜ አዳዲስ ሰራተኞች በሚቀጠሩበት ጊዜ ተገቢውን ፎርማሊቲ አሟልተን ፎቶቸውን አድርገን የቤተሰብ ሁኔታ መጠይቁ የሚጠይቃቸው ማናቸውም ነገሮች ሁሉ ካሟላም በኋላ ይህን ደግሞ በተቋሙ ደረጃ ለማስመዝገብ ወደዚህ ተቋም እናመጣቸዋለን። በተባለው መሰረት መሟላቱን አይቶ ከተገነዘበና ካወቀ ከተረዳ በኋላ የሚገባውን መታወቂያ በሰራተኛው ስም ይዘጋጃል። ይህም የሚያሟላው አንደኛ ሰራተኛው የግል ድርጅት ሰራተኛ ማህበራዊ ዋስትና ኤጀንሲ በግል የሚሰጥ መለያ ቁጥር አለ። የዛ መለያ ቁጥር ስም ከነ አያቱ ድረስ ይጻፍና ለወደፊቱ ለተለያዩ ጥቅማ ጥቅሞች ለማስከበር የመጀመሪያውን ደረጃ ምዝገባ አከናወነ ማለት ነው። ይሄን ደግሞ ይዘን ሄደን ለሰራተኛው አስፈርመን እንሰጣለን ማለት ነው። የግል ድርጅት ሰራተኞችን ተጠቃሚ ከሚያደርጉና ከተሻሻሉ አዋጆች መካከል 1268 ህዝባር 204 የግል ድርጅቶች ሰራተኞች ጡረታ አዋጅ የሚጠቀስ ሲሆን ባለው የግንዛቤ እጥረትና በተለያዩ ምክንያቶች ብዙዎቹ የጡረታ እቅድ ሽፋን ተጠቃሚ አለመሆናቸው ይገለጻል። ጊዜያዊ ሰራተኛ ምናምን በሚል ብዙዎቹ ሽፋን ውስጥ አይገቡም። ስለዚህ ማንም ጊዜያዊ የሚባል አይደለም። አርባ አምስት ቀን ካገለገልሽ የጡረታ አቅድ ካርድ ይሰጥሻል። ስለዚህ እዚህ አርባ አምስት ቀን የቀጥለው ድርጅት ጋር ስትቀጠሪም በዛው የዛው ላይ ቢውልድ አፕ እያደረገ መሄድ ያስችላል። አንድና ከአንድ በላይ ሰራተኛ የቀጠረ ማንኛውም የግል ድርጅት የጡረታ ዕቅድ ተጠቃሚ መሆን እንዳለበት አዋጁ ይደነግጋል። ማንኛውም የግል ድርጅት ሰራተኞቹን በጡረታ ዕቅድ ሽፋን የማስገባት ኃላፊነቱን ወደ ጎን ካለ ግን ተጠያቂ የሚያደርገው አሰራር መኖሩን የተነሳው የግል ድርጅቶች ሰራተኞች ማህበራዊ ዋስትና አስተዳደር በተለያዩ ዲስትሪክቶችና ቅርንጫፎች አማካኝነት በመላው ሀገሪቱ የሚገኙ የግል ድርጅት ሰራተኞችን በጡረታ እቅድ ሽፋን ለማስገባት እየሰራሁ እገኛለሁ ብሏል። የግል ባንኮች፣ የግል ኢንሹራንስ ኩባንያዎች፣ ማይክሮ ፋይናንሶች፣ ሰፊ ሰፊ ኢንቨስትመንት ኤሪያዎች ያሉ ድርጅቶች ናቸው በዚህ የታቀፉት። ግን አዋጁ ሁሉንም ነው የሚያጠቃልለው እና ከዚህ አኳያ በስፋት የዚህ የጡረታ አቅድ ተጠቃሚ ለማድረግ እንደ ተቋም በስፋት እየሰራን ነው እና ከትንንሽ ተቋሞች ጀምሮ ወፍጮ ቤት ሻይ ቤት ቡና ቤት የመሳሰሉት ነገሮች ሁሉ እዛ የሚሰሩ ሰራተኞች ሁሉ የዚህ አቅዱ ተጠቃሚ መሆን ነበረባቸው። አስተዳደሩ በአሁኑ ወቅት ከሰራተኛውና ከቀጣሪ ድርጅቱ በሚሰበስበው ገንዘብ አማካኝነት ለ60 ሺ ሰራተኞች ከዝቅተኛው 3100 ብር ጀምሮ የጡረታ አበል እየከፈለ ይገኛል። እስካሁን እስከ ታህሳስ 2017 ድረስ ወደ 270 ሺ ድርጅቶች ተመዝግበዋል። ወደ 2.3 ሚሊየን የሚሆን ሰራተኞች ተመዝግበዋል። እና ከነዚህ በአጠቃላይ ከ2004 እስካሁኑ ድረስ ወደ 130 ቢሊዮን ማለት 140 ቢሊየን የመዋጮ ገንዘብ ሰብስበናል። ለ60 ሺ የሚሆኑ የጡረታ ተጠቃሚዎች የጡረታ አበል እየከፈልንና ያለ ነው። ከዚሁ ገንዘብ የተለያዩ ሪስክ የሌላቸው ኢንቨስትመንቶች ውስጥ በመስግባት ወደ 31 ቢሊየን ትርፍ ማግኘት ይችለናል ባሉት እስከ ዛሬ ባሉ 13 ዓመት ጊዜ ውስጥ ማለት ነው። በቀጣይ ግንዛቤን ማሳደግ ተደራሽነትንና ገቢ የማሳደጉ ስራ ላይ ትኩረት በማድረግ የግል ድርጅት ሰራተኞች ማህበራዊ ዋስትናን ለማሳደግ እንደሚሰራ የግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር አስታውቋል።